የ13 ዓመቱ አፍጋኒስታናዊ ታዳጊ በመንገደኞች አውሮፕላን ጎማ ስር ተደብቆ ከአፍጋኒስታን መዲና ካቦል ተነስቶ ምንም አይነት ጉዳት ሳይደርሰው ኒውዴልሂ ገብቷል ነው የተባለው። ይህ በስክሪኑ ላይ የምትመለከቱት ታዳጊ በሰሜናዊ አፍጋኒስታን በምትገኘው ኩንዱዝ ከተማ ነዋሪ ነው የተባለው ይህ ታዳጊ ሰኞ ዕለት አውሮፕላኑ በህንድ ደልሂ ዓለም አቀፍ አውሮፕላን ማረፊያ ካረፈ በኋላ በማኮኮቢያ ስፍራ ሲንቀሳቀስ መገኘቱን ነው ባለስልጣናቱ የተናገሩት። ታዳጊው በህንድ ጸጥታ አካላት ቁጥጥር ስር ውሎ ለበርካታ ሰዓታት ምርመራ ሲካሄድ ከቆየ በኋላ በተመሳሳይ በረራ ወደ ሀገሩ እንዲመለስ ተደርጓል። ለምና የተባለው ይህ ታዳጊ ያደረገው ጉዞ እጅግ ከባድና ህይወቱን አደጋ ላይ ሊጥል የሚችል ጉዞ ነው። ይህን ውሳኔ ሊወስን የቻለው ከሀገሩ ለመውጣት ካለው ጉጉት የተነሳ መሆኑን ባለስልጣናቱ ተናግረዋል። የህንድ ማዕከላዊ ኢንዱስትሪ የጸጥታ ኃይል ቃል አቀባይ እንዳሉት ታዳጊው የበረራ ቁጥር RQ4401 በሆነው የካም አየር መንገድ አውሮፕላን ምንም በማይታወቅበት ሁኔታ የት እንደተደበቀ እንኳን ሳይታወቅ ወደ ዴልሂ እንደገባም ነው የተናገሩት። ከዛም በኋላ በአውሮፕላኑ አካባቢ ብቻውን ሲዘዋወር መገኘቱንና በፖሊስ ተይዞ ለምርመራ መወሰዱን ቃል አቀባዩ አስታውቋል። በታዳጊው ድርጊት የተገረሙ በርካታ ሚዲያዎች ሲቀባበሉም ታይተዋል። እንዲህ አይነት ጉዞ ሲያደርግ ለታዳጊው የመጀመሪያው እንዳልሆነ እና በተደጋጋሚ የአውሮፕላን የኋላ ጎማ የሚይዘው ክፍል ውስጥ ተጠብቆ እንደሚጓዙ ፖሊሶቹ እንዳረጋገጡ ነው የሚነገረው። የአየር መንገዱ ሰራተኞች ቀይ ቀለም የተቀባውን የድምፅ ማጉያ ስፒከር እንዳገኙት እና በአውሮፕላኑ ላይ ተጨማሪ ፍተሻ እያደረጉ መሆኑንም ተናግረዋል። ምናልባትም አውሮፕላኑን በከፍተኛ አደጋ ላይ ሊጥል የሚችል ነገር ሊገኝ ይችላል ተብሎም ይጠረጠራል። የ13 ዓመቱ ይታዳጊ ግን ለመጓዝ የፈለገው ወደ ኢራን ዋና ከተማ ታይራን ሲሆን የገባበት አውሮፕላን ግን ወደ ሂንድ መዲና ወደ ሆነችው ዴልሂ ይዞት እንደመጣ ነው የተዘገበው። እንደዘገባው ዘገባው ከሆነ ይታዳጊ አቦል አየር ማረፊያ ከተወሰኑ ተሳፋሪዎች ጋር ተደብቆ ሾልኮ በመግባት የአውሮፕላኑን ማረፊያ ጎማ በሚይዘው ክፍል ውስጥ ነው ተደብቆ የተቀመጠው። ከቅርብ ጊዜ ወዲህ እንደዚህ አይነትና መሰል ድርጊቶች እየተበራከቱ መጥተዋል። በተለይም ደግሞ የተሻለ ሕይወት ፍለጋ ሲሉ በህገ ወጥ መንገድ የሚሄዱ የሚሰደዱ ሰዎች ቁጥር እየጨመረ መጥቷል። እነዚህ ስደተኞች ከሀገራቸውን ለማውጣት የሚጠቀሙት መንገድ ህገ ወጥ ከመሆኑም ባለፈ ሕይወታቸውን በአደጋ ላይ የሚጥል ሆኖ ተገኝቷል። ከቅርብ ጊዜ ወዲህ ተመሳሳይ እንደዚህ አይነት ጉዞዎች እየተደረገ እና ሀገራቸውን ጥሎ ወደ አሜሪካ ወይም ወደ አውሮፓ ሀገራቶች ጉዞ እንደሚያደርጉ ተገልጿል። ሆኖም ግን ከእንደዚህ አይነት አደገኛ ጉዞዎች የሚተርፉ ሰዎች ቁጥር እጅግ ጥቂት ነውም ተብሏል። ከዚህ በፊት እንደዚህ አይነት ጉዞ ያደረጉ በርካታ ሰዎች ሞተዋሉ፣ ወይንም ደግሞ ከፍተኛ ጉዳት ደርሶባቸዋል ነው የተባለው። ነገር ግን ይህ ታዳጊ እድለኛ ሆኖ ምንም አይነት ጉዳት ሳይደርሰው በሰላም መድረስ ችሏል። የአውሮፕላን ጥገና ባለሙያዎች እንደሚሉት ከሆነ አውሮፕላኑ ሲያርፍ ጎማው በሚለቀቅበት ጊዜ ከፍተኛ መንቀጥቀጥ ስለሚሰማ ሰዎች ወድቀው የመሞት እድላቸው ከፍተኛ ነው ይላሉ። ነገር ግን ይህ ታዳጊ ምንም ሳይሆን መድረሱ እጅግ የሚያስደንቅ ጉዳይ ሆኖ ታይቶብናል ነው ያሉት።